ከሁሉም አስቀድሜ በአይኤፍኤ ሰመራ እና በሰመራ ዩኒቨርሲቲ በመከላከያ ዋር ኮሌጅ አመካኝነት ስትራቴጂክና አገራዊ አጀንዳ ላይ ለማሳተፍ እና ታሪካዊ ኃላፊነታችን ወደ ተሻለ ደረጃ ለማሸጋገር ወደ ውቢቷ የባህር በር መዳረሻችን ለሆነችው የበረሃ ንግሥት ሰመራ ከተማ እንኳን በሰላም መጣችሁ እንኳን በሰላም ተገናኘን እያልኩ የተሰማኝ ደስታ በራሴና በኢትዮጵያ መከላከያ ባህር ኃይል ጠቅላይ መምሪያ ሲገልጽላችሁ በታላቅ አክብሮት ነው። በኢትዮጵያ የረጅም ዘመን ታሪክ ውስጥ የዓባይ ወንዝና የቀይ ባህር ሚና በእጅጉ ጎልቶ ይወሳል። አግራችን ባሳለፋቸውባቸው የከፍታ ዘመናት ይሁን የዝክታ ዘመናት ሁሉ የሁለቱም የውሃ አካላት አስተዋጽኦ ጉሊ ስፍራ እንደነበረውና አሁን እንዳለም እሙን ነው። የአገራችን ኢትዮጵያ በየዘመናቱ የገጠሟትን የውስጥና የውጭ ጠላቶች ሁሉ አገራዊ ሕሊኗና ክብሯን አስጠብቃ የቆየች ቢሆንም በረጅም ዘመን ታሪክ የምታወቅበት ግዛቶች እያጣች እየተገፋች ኖራ ይሄው ዛሬ ፍትሐዊ ባልሆነ መንገድ ከቀይ ባሕር እንድርቅ ተደርጎ ባሕር አልባ ሆናለች። ሌላውና አዛዛኝ ሀብቷን የአባይ ወንዝ ሲሆን 85 በመቶ የሚሆን የውሃ መጠን እኛ እያመነጭን የታችኛው የተፋሰስ አባል አገራት ምንም ሳያበረክቱ ውሃው ሲከፋፈሉ የኢትዮጵያ ጉዳይ ህቁብ ሳይቆጠር ከዘመናት በብቸኝነት ሲጠቀሙበት መኖራቸው ሳያንስ እና በጊዜ ሂደት አባይ የመጠቀም የፍታዊ ጥያቄ ማንሳት ስንጀምር በሀገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የሀያላን በር አልነበረም። ሆኖም ይኸው የእኛ ትውልድ የዳሴ ግድባችን በራስ አቅም ገንብተን አጠናቀናል። አሁን የቀረን በግፍ ያጣነው የባሕር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባሕር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም፣ መረጋጋት ጠቀሜታው ጉሊ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርበዋል። ቀይ ባሕር ቀጠና እየታዩ ያሉት ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባሕር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክብራትና ክብራት ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብተው የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተንበይ በማዘጋጀት በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። ስለሆነም ከዚህም ባሻገር በቀጠናው በተለይ በሰሜን ህንድ ውቅያኖስ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ እየተሰራበት ይገኛል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗን በተጨማሪም ባህር ኃይላችን ፈርሶ የክብር የነበረ ሲሆን በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደረጃጀቱን፣ በሰው ኃይልን፣ ስልጠና በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን ሀገራችን ኢትዮጵያ በውሃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባሕር በር ይኖረናል። በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን።